ባባ፣ እንደት ነህ? በጣም ነው በጣም ወዳህለው፣ በጣም አከብራህለው። ወንድሜ ነህ፣ አባቴ ነህ፣ ጓደኛዬ ነህ፣ ሁሉ ነገር ለመሙላት እንዋሳለን። ወይ ደግሞ አማና ተቀምጦብን ሳናስተካክል ከመጣን ባለ እዳ እንሆናለን። ስለዚህ ሳዳትን ቀብረናል የሚል ሰው መቅበር የሚችል አይቅድሙ አፋላችሁት እንዳለ ሆኖ ይህ ደግሞ ሲያስተካክልለት ለ25 ሺህ ብር ብለው ሕፃን አብዱል ጀሊል አብዲን እንደገደሉት መረጃዎች እየወጡ ይገኛሉ። እጅግ በጣም በሚያሳዝን ሁኔታ ዚስ ኢዝ እናት ሀገር ኢትዮጵያ። አንድ ኢትዮጵያ ለሰያች ግዕዝን አልማርም ብሎ በዚች ታዳጊ ሕፃን ልጅ ላይ ጥላቻን ንግግር ማስነገር ምን የሚሉት ነው? ግዕዝ ሃይማኖታዊ ይዘት የለውም ከሆነ አቋምህ እሱን ግልጽ ማድረግ በመጀመሪያ ሁለተኛ ደግሞ አንዳንድ ሰዎች መጮህን የማሳመኛ አንዱ መንገዳቸው አድርገው ይዛሉ። አንድ ሰው ግዝ አልማርም አይጠቅመኝም ካለ መብቱ ነው። የሆኑ ተናጋሪ ሰዎች ሲኖሩ ግዝ ደግሞ አንድም ተናጋሪ የሆነ ማህበረሰብ የለው አደለን? ተናጋሪ ይቅርና አንተ ራሱ ኦርቶዶክስ

የሚያሳዝን ሁኔታ አንድ ህፃን ልጅ ከዚህም በፊት ሞቶ ወንዝ ዳር ተጥሎ ነበረ። እንግዲህ ዶሮ አማረኝ ብሎ ዶሮን እንኳን በአግባቡ ሳይበላ ማለት ነው እናቱ ከአራስ ወታ ሂዳ አምጥታለት፣ ነገር ግን እና ስትመለስ ተገሎ ነበረ። ነገር ግን በጣም በሚያሳዝን ሁኔታ ለ25 ሺ ብር ምናምን የሚል ወሬ እየተወራ ነው የገደሉት። እጅግ በጣም ያሳዝናል። ወንድማችን እንግዲህ ሳዳት ጀማል ወደ አኪራ ሂዶ ነበር። በትላንትና ዕለት የቀብር ስነስርዓት ተፈጽሟል። የቅብር ስነስርዓት ላይ ኡስታዞችን መልእክት አስተላልፈዋል። እንዲሁም ደግሞ ተወዳጁ ኡስታዝ አቡበክር አህመድ ሁላችንም የምንወደው ማለት ነው እንግዲህ ታሞ ኢትዮ ጠቢብ ሆስፒታል እንዳለ ሁላችን የምናውቀው ነገር ነው። ትናንትና መልእክት አስተላልፎ ነበር። አሁን ደግሞ ቤተሰቦቹ ይህ ልጁም ጭምር በጣም ሆድ በሚበላ ሁኔታ ከዚህም በፊት ያስተላለፈው መልእክት ነበረ። ኡስታዞችም ባለቤቱም ጭምር ማለት ነው የተለያዩ ቪዲዮ ች አሉ። የምንማማርበት ቪዲዮ አሉ። ከዛም አልፎ ደግሞ እንግዲህ ከግዕዝ ጋር ተያይዞ ሙስሊም ተማሪዎች ላይ በአማራ ክልል የግዕዝ ትምህርት ይጀምር በሚል እንግዲህ ሳይፈልጉ ሙስሊም ማህበረሰቡ ላይ ጫና እያደረሱ ነበር። ከዛ ጋር ተያይዞ አንድ የኬሚሴ የሀገራችን ልጅ ተቃውሟ ነበረ በግጥም መልኩ አድርጋ እሷ ላይ ዘመቻ ተንስተውባት ነበር። በዛ ዙሪያ ላይ ደግሞ ወንድሞቻችን መልስ ሰጥተዋል። የተለያዩ ቪዲዮች እንመለከታለን። ከእናንተ ቢጠበቀው ላይክ ላይክ ሀሳብ ናሰታችን ይስጣችሁ። እስከ ፕሮግራማችን ፍጻሜ ያወራችን ቆዩ። ያጀማንም ድረስ አልተመቸኝም። ኢንሻአላህ እንዲህ ከሰኞ በኋላ እስከዛሬው ዛሬው እንደምለቅላችሁ ሪአክት እያደረገኝ ቪዲዮ እንመለከታለን። እስከዛው ድረስ ከካሜራ ጀርባ ሁኜ በድምፅ ለእናንተ አስተላልፋለሁ። መልካም ዚስ ኢዝ ናት ሀገር ኢትዮጵያ።

ለሀያ አምስት ሺህ ብር ብለው ህፃን አብዱል ጀሊል አብዲን እንደገደሉት መረጃዎች እየወጡ ይገኛሉ። እጅግ በጣም በሚያሳዝን ሁኔታ ከሰሞኑን በተለያዩ ማህበራዊ ትስስር ገጾች ላይ ስንመለከት እንደነበረው የሰባት ዓመቱ ህፃን አብዱል ጀሊል መገደሉ እንዲሁም ደግሞ በቤታቸው አቅራቢያ ወንዝ ላይ አንገቱ ተቀጭቶ ተጥሎ መገኘቱን መረጃዎችን እየተመለከትን ነበር። ነገር ግን አሁን በዚህ ሰዓት ላይ አዲስ መረጃዎች እየወጡ ይገኛሉ። በአጋሾች ታግቶ እንደነበረ ና እናታችሁ ጋር ደውሎም በሀምሳ ሺህ ብር እንድታስገባ እንደጠየቋት እንዲሁም ደግሞ እናትየው ልጇን ለማስፈታት ሀያ አምስት ሺህ ብር እንዳስገባችላቸው እንለቋለን የሚሉ መረጃዎችን ሰጥተዋት እንደነበረ እና ስትጠባበቅ ልጁን ሳይለቁት በቅርብ የወንዝ ዳልቻለ እንግዲህ ጥለውት እንደተገኘ ተሰምቷል ማለት ነው። እጅግ በጣም በሚያሳዝን ሁኔታ ጎረቤቶች እንዲሁም ደግሞ የቅርብ ቤተሰቦች እየተናገሩት እንዳለው ከሆነ ምናልባት አብዱጀሊል አጋቾችን ወይም ደግሞ እሱ ላይ እንደዚህ አይነት ነገር የፈጸሙትን ሰዎች ሊያውቁት ይችላሉ፣ እሱ ሊያውቃቸው ይችላል ተብሎ ይገመታል እያሉ አንዳንድ መረጃዎችን እያወጡ ነው የሚገኙ። የተረጋገጠ እንዲሁም ደግሞ ግልጽ የሆነ ነገር ባይወጣም ፖሊስ ይዞታል። ፖሊስ ምርመራውን ካጠናቀቀ በኋላ አዳዲስ መረጃዎች ካሉ ይዤላችሁ እመጣለሁ። እጅግ በሚያሳዝን ሁኔታ ግን አብዱል ጀሊል በሚያሳዝን ሁኔታ በአጋቾች መገደሉ ታውቋል ማለት ነው። በአዲስ በጣም ነው በጣም ወዳለሁ፣ በጣም አከብረዋለሁ ወንድሜ ነህ፣ አባቴ ነህ፣ ጓደኛዬ ሁሉ ነገር ይመክር። አላህ አድሚውን ያርስ እና እኔም ሳድግ አንተን መርዳት እፈልጋለሁ። አንተ አሁን በጣም ብዙ ስራ አለብህ። ከሱም እኔ አንዱን ስራ ከአንተ ወስድና አንተ በምሰራው ቦታ እኔ ለአንተ እንዳግዝ እፈልጋለሁ። ያው አቡበክር ምሳሌ ሻማ እየቀለጠ ለህዝቡ የሚጠቅም ማለት ነው። በጣም ጀግና ነው። ምንም ነገር አይፈራም። አወከር ከአላህ በታች ምንም ነገር መፍራት በልጅነቱም እያለን ቤት ውስጥም ስናድግም አብረን እንደዛ ነው። በጣም ደፋር ነው። በሉ ብሉ፣ እነሱ በደንብ ሲበሉ እሱ ቆሞ ያቸዋል። እና በዚህ ደረጃ ነው ያለው። አባቴን የሚተካ ልጅ ተወለደ፣ እንደዚህ አይነት ሆነ አወከር። ማሻአላህ ተባረከላህ። በጣም የተደሰትኩበት ወንድሜ ነው አወከር። እሺ በቃ እሺ በድር በቃ አልል የሚለኝና ድጋሚ እንደገና ይረሰውና ይላል አቡበክር ነው ግዕዝን አልማርም ብሎ በዚች ታዳጊ ህፃን ልጅ ላይ ጥላቻን ንግግር ማስነገር ምን የሚሉት ነው ሃይማኖት ሃይማኖት ተቻችሎ እንዳይኖር ተስማምቶ እንዳይኖር መከባበር መቻቻል እንዳይኖር የምሰሩ አንዳንድ ውርጋቶች እዚህ በየቦታው ተሰግስጋችኋል እንረጋጋ የሚገናኘውን ከማይገናኘው አታድርግ ግዕዝ ሃይማኖታዊ ይዘት የለውም ከሆነ አቋምህ እሱን ግልጽ ማድረግ በመጀመሪያ ሁለተኛ ደግሞ አንዳንድ ሰዎች መጮህን የማሳመኛ አንዱ መንገዳቸው አድርገው ይዛሉ። ምንም የሚያስጨው ነገር የለም። ሀሳብ ከሆነ በተረጋጋ መንገድ መነጋገር ነው። ግዕዝ ከዘጠና ፐርሰንት በላይ ሃይማኖታዊ ይዘት አለው። ይህን የእናንተ ጸሐፊዎች እንኳን የመዘገሩት ነው። እኔ እንደውም ሌሎቹ ለምን ዝም እንዳሉ አላቅም። ይህንን ባለማወቅ እኔ ራሱ አፈር ያለሁ ሌላው ግዕዝ ሃይማኖታዊ ይዘት መኖር አለመኖሩ ብቻ አይደለም የሚያጠይቀው። በግዳጅ የትኛውንም ቋንቋ ካላስተማርኩ አይባልም። ሃይማኖታዊ ሆነም አልሆነም አንድ ማህበረሰብ ያልፈለገውን ቋንቋ በግዳጅ ልታስተምሮ አይገባም። ግዝ ተምርክ፣ የትኛው ኦሮሚያ ክልል ካለው ጋር ነው? ውስ ትግራይ ክልል ካለው ጋር እንድግባባበት ነው? ለምደሞ ታስተምሩ? እኛ ጥያቄችን ሕፃናቶች ላይ አለመጫን ያለበት በዩኒቨርሲቲ ደረጃ ሰው መርጦ መማሩ መብቱ ነው። ሙስሊሙም ሌላው የሚማር ከፈለገ ግን ህፃናቶች ለምን ተፈለጉ ነው? ይህ ጉዳዩን ናታቸው መላልቁት። ግዕዝን አልማርም ብሎ በዚች ታዳጊ ህፃን ልጅ ላይ ጥላቻን ንግግር ማስነገር ምን የሚሉት ነው? ሁሉም ኦርቶዶክሲያን ሼር ያርግልኝ፣ ሁሉም ኦርቶዶክሲያን ሪፖርት ያደርግልኝ። አንድ ሰው ግዕዝ አልማርም፣ አይጠቅመኝም ካለ መብቱ ነው። ስለዚህ የሰውዬውን መብት ማክበር አለብህ በግዴታ ተማር አይባል ለምንድን ነው የምማረው? አንድ ቋንቋ እኮ ቋንቋ ነው የሚባለው ያንድ ቋንቋ ተማሮ የሚባለው የሆኑ ተናጋሪ ሰው ሲኖር፣ ግዝ ደግሞ አንድም ተናጋሪ የሆነ ማህበረሰብ የለው አደለን። ተናጋሪ ይቅርና አንተ ራሱ ኦርቶዶክስ የሰንበት ተማሪ ሆነ ግዝ ራሱ መናገር ይቅርና ማንበብ ራሱ አችልም፣ አስረግጬ ነው የምነግርህ። ስለዚህ ለኔ ሙስሊሙ ምን ይጠቅመኛል ግዝ በመማር ጊዜ ከማባከን ከማባከኖች ሌላ ቋንቋዎች አልማረ ምን ግዝ ከመማር ማለት አንተ ኦርቶዶክሱ ግዝ በመማር ብዙ ነገር ታቃለ የቤተ ክርስቲያኒቱ ታሪክ እንዲሁን ደግሞ በአማርኛ ማታገኛቸው በግዝ የተጻፉ በብራና የተጻፉ ገላትና ድርሳናት ታገኛለ ለኔ ለሙስሊም ምን ይጠቅመኛል? የኢትዮጵያ ታሪክ ታቃለ ምና የትኛው የኢትዮጵያ ታሪክ የኢትዮጵያ ታሪክ የትኛዋ ኢትዮጵያ ነው እያወራ ያለው የደቡብ ታሪክ ታገኛለህ። ግዝ ላይ አንድ የተጻፈ መጽሐፍ ልታመጣልኝ ትችላለህ? ስለ ኦሮሞ በግዝ የተጻፈ አንድ ታሪክ ልታመጣልኝ ትችላለህ? አችልም። ስለዚህ ግዝ በመሰረቱ ማለት ነው ከቤተ ክርስቲያኒቱ ጋር ውህድ የሆነ ትልቅ የሆነ ግንኙነት ያላት ናት። ይህን ስል ያለመረጃ አይደለም። ለምሳሌ ልሳነ ግዝ ለአንደኛ ክፍል ተማሪዎች የሚሰጠው ገና መግቢያው ላይ እንዲህ በማለት ይናገራል። እስቲ አብረን እናንብብ። ሀገራችን ኢትዮጵያ የብዙ ቋንቋ ባለቤት ስትሆን የግዕዝ ቋንቋ ከቀደምት ቋንቋዎች ውስጥ በግንባር ቀደምነት ይጠቀሳል። የግዕዝ ቋንቋ የኢትዮጵያ ብሔራዊ ቋንቋ ሆኖ ለረጅም ዘመናት ያገለገለ ሲሆን ለሀገራችን የሥነ ጽሑፍ ዕድገት ትልቅ አስተዋጽኦ አበርክተዋል። አሁን ያሰመርኩበትን ተመልከቱ በመሆኑ አያሌ ቅዱሳን መጻሕፍትን፣ የጥበብ መጻሕፍት፣ የታሪክ መዛግብት እንዲሁም ጥንታውያን ቅኔዎች የተጻፉባት በግእዝ ቋንቋ በመሆኑ ቤተ ክርስቲያኒቱ ሀገራችን ኢትዮጵያ እንዲሁም አባቶች ጥንታውያን ጥበቦችን ለመረዳት የግዝ ቋንቋ ማወቅ አማራጭ የሌለው መፍትሄ ነው ይላል። ምን ለማወቅ የቤተ ክርስቲያን ታሪክ እንዲሁም ደግሞ ቅዱሳን መጽሐፍ ግለ ድርሳናትን ለማወቅ ማለት ነው። አባቶቻችን ልጆቻቸውን በመንፈሳዊ እውቀትና ስነ ምግባር በማነጽ ለቤተ ክርስቲያኒቱን ለሀገሪቱ ተተኪ ትውልድን እያሰሩ ነው ይላል። እንግዲህ እንደተመለከታችሁት አንድ ሰው ግዝ የሚማርበት ዋነኛ ፐርፐዝ አላማ ምንድን ነው ስንል የቤተ ክርስቲያን ታሪክን ለማወቅ ነው እንጂ አንድ ደቡብ ግዝ ቢማር ምንም ታሪክ የለውም። ግዝ ላይ የተጻፈ ታሪክ የለውም። ሙስሊም ሆኖ ግዝ ላይ የተጻፈ ታሪክ የለውም። ስለዚህ ለምንድን ነው የሚማረው? ለምን እንዲህ የሆኑ ተናጋሪ የሚናገሩ ሰዎች የሉ። የሚናገሩ ሰዎች ካሉ ኦኬ፣ ከነዚህ ሰዎችን ለመግባባት ብለህ ትማራለህ። ነገር ግን ምንም መግባባያ የሆነ ቋንቋ ሳይሆን የሆነ ማህበረሰብ ያን ቋንቋ የማይናገር ከሆነ እንዴት እንዴት ነው ልማር የምችለው? ደግሞ ለህፃናቶች ለህፃናቶች ገና አንደኛ ክፍል ኬጂ ላይ ላሉ ተማሪዎችን መስጠት ምን የሚሉት ነው? ለዛው ደግሞ በግዴታ ማለት ነው፣ በግዴታ ሰው ቋንቋ የሚማረው የትኛውን ትልልቅ የሚባሉ ዩኒቨርሲቲዎች ላይ ይሰጣል፣ ግን በምርጫህ ነው። እያስገደዱ የሆነ ክልል ውስጥ ብቻ የሚሰጥ ከሆነ የሆነ ነገር ተፈልጎበታል። ለመሙላት እንዋሳለን ወይ ደግሞ አማራ ተቀምጦብን ሳናስተካክል ከመጣን ባለዳ እንሆናለን። ስለዚህ ሳዳትን ጀባልን ቀብረነዋል። የሚል ሰው መቅበር የሚችለው የቅድሞ አፋላችሁት እንዳለ ሆኖ ይህን ደግሞ ሲያስተካክልለት አለበት የተባለ ነገር ካለ ለማስተካከል ዝግጁ

ረሱላችን ዐለይሂ ሰላቱ ወሰላም የተመጣበትን ሰለፎቹ አይማዎቹ እነ ኢማም ሻፊዒ ሌሎችም አይማዎች አገራችን ላይ ያሉ ትልልቅ ዑለማዎች ያመጡትን ነገር እየተውን ያለነው በላው ደግሞ እየባሰ ነው አደለም አየህ ስተው ከእነዚህ ስርዓቶች ስንወጣ አዲስ ነገር ስትከተል ምን እንሆናለን የተሰጠን ትክክለኛ አእምሮን ወዴት ይሄ ምንድን ነው ተወካል ሌላ ስሙ ቀፎ በላይ ነው አለም። ስለዚህ ይህንን ቀፎ፣ ይሄንን አእምሮ ወደ ቀፎ ለጉጣለን። ስለዚህ ይህን ማስተካከል አለብን። ምንም የውም ምንም ከዚህ ካለውወና ቆርትተ የተወሰነች ሰዓት ለተወሰነች ደቂቃ መስማትን ማድመጥን እንልመድ ኢንሻአላ ኢንሻአላ። ፋቲማችንን ለማመጀት ማለት ነው። እዚህ በድጋሚ ሳዳትና አፈወሉልኝ አፈወሉልኝ አፈወሉልኝ። ድጋሙና አፈወሉልኝ ሶስት አርጉልኝ አፈወሉልኝ። አላህ ጀነት ያርገለን፣ አሜን። ዘመሩን አላህ ያስፋልን፣ አሜን። አለ ካብራኖች ያርገለን። አሁን ታሞ ነበር በበሽታው ከተማሩ ሰዎች አለ ያርገለን። ተከትሎት እዚህ አይግባ እዚህ ረፊቆቹን ሳል ያርገለን፣ አሜን። ሰዎች ያርገለን፣ ከሱ በላይ የሆኑ ሰዎች ጋር ይቀላቅልልን፣ አሜን። ከተማሩ ሰዎች አለ ያርገለን፣ አሜን። ሲራጥን ተራምደው ከሚሄዱት ሳል ያርገለን። ለቤተሰቦቹ አላ ሰብር ይስጥልን። ለጓደኞቹ አላ ሰብር ይስጥልን። እሱንና እስን መሰሎችን በሕይወት ያሉትን ጠቅያ ያርግልን። ተጫዋቾች እግር ላይ ሀገርን የሚያስጠሩ ሰዎች ነገ እንደዚህ ሲሞቱ ከሚረሱት አያርግልን፣ ከሚወሱት አላ ያርግልን። ትላንትና ሙጌታ ከበደን እዚሁ መርድ ላይ ቀብረናል። ዛሬ ደግሞ ሳዳትን አርገናል። ነገማን እንደምንቀብር አይታወቅም። ግን ለሀገር ውለታ የዋሉ ለሀገር የሰሩ ሰዎች የሚደነቁበትን ነገር እማይተውበትን ነገር አላህ ይስጠን። አእምሯችን የሰፋ ይሆን፣ ሀገራችንን ሰላም ያድግልን፣ ፍቅር ይስጠን። ይህ መባላት መናቆር ያንሳልን፣ ሰላሙን ያምጣልን። ሁላችንም ታላላቆችን ለድዋ ያስቀምጥልን፣ እኛ ደግሞ አሚን ለማለት ያስቀምጥን። ያጣነው መከባበር አለ ይመልስልን። ያጣነው መከባበር አለ አንቱታለሱን ይመልስልን። ሰላሙን ፍቅሩን፣ አንድነቱን ሁሉንም ነገር አለ ያስተጋድለን፣ እኛም አሚን እንዳል በባዶ ይመልሰን። አላህ መሰልን።